ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኔ ካለው እግዚአብሔር ይመስገን። ከእናንተ ጋር ሁሉ አማን። ዛሬ ግቤ እናጸዳ ነው እንግዲህ፣ በዛው ግቤንም ላስጎብኛችሁ። ላለው እንዲሁ ነው ቁሽሽ ብሏል። እንዲህ እስከሚሆን የትደሽ ነው ምናምን እንዳትሉኝ፣ ያው እንግዲህ ሰራተኛ ስለሌለኝ ነው። ቤተሰብ እኔ ብቻዬን ነው የምሰራ አላለው። አያቸው ራሱ ሳርና ምናምን ባለበታል። ወንዶች ነው የሚያጸዱት ነው እንጂ እኔ አላጸደውም አለው ባለው ነው የሚያጸደው። እና አበረታትን ቤተሰብ ሸር ላይ ሳብስክራይብ እያደረጋችሁ አዲስ ጀማሪ ነኝ እንላለው። ቤተሰብ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታችሁኝ እንላለው። ኔ ውዶች የኔ ማሮች ካሜራ ስለሌለ ሜዝልኛለ እንዲያርጌ በአንድ ካሜራ በአንድ እጅ

የጓሮ አትክልት ሁሉ እተክልበታለው እዘራበታለው። በጣም የሚያምር ነው፣ ሰፊ ነው። በቃ ከብቶች አረባበታለው። አይመስላችሁም? ቤተሰብ እናስ ምን ትላላችሁ እናንተ? ሰፊ ነው። ቤት ደሞ ያው ይሄን ይመስላል። ቤቴ አያችሁት፣ ይሄን ይመስላል የኔ ቤት። አረብ ሀገር ኑሬ ሰራውት፣ አስር አመት ተቀመጥኩ፣ ሰራው አረብ ሀገር። በቃ የኔ መሰለ ቤት ሰርቻ አላውላለሁ። ጀግና ኮነን እኛ የማዳም ቅመሞች ጀግና ነን። በጣም በጣም ይሄው የኔ ይመስላል። ግቢ ሰፊ ነው። በጣም ሰፊ ነው። ከምር አያችሁ ላስጎብኛችሁ! አየሩ ራሱ በጣም ይመቻል፣ ቀዝቃዛ ነው። አሁን ምሽት ነው፣ እየመሸ ነው እንግዲህ። እና ቤተሰብ ይሄን ይመስላል እላችኋለሁ። ይኸው እንግዲህ አፈር ነው እንግዲህ ገና ነው ገና ይሄ ምንድን ነበር? ይባል ሴራሚክ ነበር። ሴራሚክ ገና ከሆነበትም እንግዲህ ብዙ ይቀረዋል። አሰራዋለሁ ብዬ አስባለሁ። እንግዲህ እያሰብኩ ነው። ይሄ ሁሉ ወይም ከብቶች ገዝቼ አረባለሁ፣ ዶሮች፣ ምናምን የጓሮ አትክልት በቃ እንደዚህ እሰራለሁ ግቢ በጣም ሰፊ ነው በጣም ማለት ነው በጣም ከምር ወያቸው እንዲህ አንድ ሀገር ሆነ ይሻያል እና ይሄን ይመስላል ውዶች እና ከተመቻችሁ ደግሞ ኮሜንት ሳፉልኝ ምን እንደምሰራበት ንገሩ እሚላሉ የኔ ሀሳብ ይሄ ነው ከብቶች አረባለሁ በቃ ይሄው ቤቴን አያችሁት። ስ ቤቴ ግማሹንም አከራይየዋለሁ የሚከራይ ካለ አከራዬ ያለው ስልክ ቁጥሬ ከታች ይቀመጥላችኋል። አለ ማለት ብቻ ነው ከእናንተ የሚጠበቀው። አማረች የሚከራይ አለን ስትይ አለ ላለው ችግር የለም። እና ይህን ይመስላል የኔ ወዶች የኔ ማሮች አበረታቱኝ በእናታችሁ ዳግም እንዳልመለስ ወደ አረብ ሀገር አበረታቱኝ ይህቺን ቤት ብቻ ነው ያለችኝ እሱም ያየኛል እኔ ማየዋለሁ አለቀ ምንም የለኝም ዜሮ አምስት ሳንቲም እና ቤተሰብ አበረታቱኝ እላለሁ ይህን ይመስላል ግቤ አየሩ እራሱ በጣም የሚመች ነፋሳለሁ በቃ በቃ ይመቻል እና ወላችሁ ቤተሰብ ይህን ይመስላል። ሁሉን እያስጎበኛችሁ ነው፣ እንግዲህ እያያችሁት ነው። በጣም የሚያምር ቤት ነው ያለው ለመስገን ለዚህ በቃኝ። አምላክ ክብር ምስጋና ይገባል። ሰማያዊ ኳኳል ክበዛ እና ያን ይመስላል ቤተሰብ። ላይክ፣ ሸር፣ ሰብስክራይብ አድርጉኝ አበረታቱኝ። እኔ ውዶች ኔ ማሮች ይችላለሁ። እየመሸኖ ራሱ ጨለማ ሆነ። ቪዲዮ ይህ በቃናል አሁን እንግዲህ ደግሞ በይስሞን የሆነ ውሃ እያጠጣሁ ምናምን አትክልት ስታክል ታይኛላችሁ። ቪዲዮ ቀርጽ ጨርጋላችሁ ቪዲዮ ሰራለሁ። አትክልት ይሄ ምንድን ነበር የጓሮ አትክልት? እሱን ውሃ ሳጠጣ ስቆፍር ምናምን አሳያችኋለሁ። እና እንደዛ ነው እላለሁ። ይሄ ደሞ ይታየኝ። ይሄ ዋሃ ማለት ነው የዋሃ ጋን ነው ምንድን ነው የሚባል፣ ብቻ ስሙ ጠፋኝ። እና እሺ ቤተሰብ ሰላም ሁኑልኝ፣ ሰላማችሁ ብዚት ይበል፣ ባያላችሁበት እግዚአብሔር አላ ይጠብቃችሁ እላለሁ እና አበረታቱኝ ቤተሰብ፣ ፕሬስ አበረታቱ፣ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። ቻው፣ ሰላም ሁኑ ውዶች።